ኮሚሽን የተባለው መከራ እየበላን ያለ ነው። ተቋም ሪፎርም ለማድረግ ነው ብዙ አይነት ሰው ያለው እና ሌላ በሽታ ከምንጨምር ባሉን ተቋሞች ውስጥ ስራችን አዘምነን፣ የመምህራን ጥያቄ ደግሞ እንደዚህ መነጋገር እስከቻለን ድረስ የማናውቀው ጉዳይ አይደለም፣ እየፈታን ብንሄድ ነው የሚሻለው በሚል ማዕቀፍ ውስጥ ብናየው እዚያ የቀሩት እሳ ሁለተኛው ማዕቀፍ አሰራራችን፣ ህጋችን፣ ስትራቴጂያችን እንፈትሽ። ትናንት በነበረን እውቀት በነበረን አንደርስታንዲንግ የሰራናቸው ጉዳዮች ያጎደሉት ጉዳይ ካለ እንፈትሽ። ለምሳሌ ከፖሊሲ ጋር አያይዞ ወንድም ያነሳቸው ጉዳዮች ባለፈው ታስታውሱ ከሆነ አማርኛ እንደ ሰብጀክት ለማትሪክ ይቀርብ ነበር። ታውቃላችሁ? ይሄ ለአማርኛ ቋንቋ ተናጋሪዎች የሚያዳላ ነው። ሌሎች ከአማርኛ ውጭ ቋንቋ የሚናገሩ ሰዎች ተጎድተዋል ተብሎ ነው የቀረው። ጭቅጭቆ የነበረው እንደዛ ነው። አሁን ደግሞ ኦሮምኛና አማርኛ ነው ማትሪክ ብናስገባ፣ ወላይታ ተጎዳው አይልም ወይ? ትግራዋይ ተጎዳው አይልም ወይ? ሶማሌ አይልም ወይ? አፋር አይልም ወይ? ሁሉንስ እንችላለን ወይ? እንዴት ስናጣጥመው ማሰብ ይፈልጋል። ምክንያቱም ለሁሉ አክሽን ከሌላው ግን ጥያቄ አለ። አሁን በቅንነት ነው ወንድም ሚያነሳው ገብቶኛል። ምንም ችግር የለበትም። ሐሳቡ ጥሩ ነው። ይሄን ግን ይሁን ብንል እዚሁ ጋር ነው ያለው። ሶማሌ ወንድማችን እኛስ ይላል። ወደዛ የገባን ስኒ ዳይቨርሲፋይድ ቋንቋ ስላለን ያዋጣናል ወይ አንድ ቋንቋዎቹ ደግሞ እንዳይሞቱና አገር በቀል ቋንቋዎች እያደጉ ደግሞ እንዲሄዱ እንዴት እንስራበት? የእሱን ኮንሰል ለመመለስ ይህ መፈተሽ ይፈልጋል። ዝም ብዬ አውትራይት የምናገረው ጉዳይ አይደለም፣ በደንብ ማየት አለብን። ከመምህራን ሙያ ብቃት ጋር ስልጠና ጋር ከትምህርት ፍኖተ ካርታችን ጋር ስትራቴጂያችን ጋር ያነሳቸው ጉዳዮች ፍተሻ ይፈልጋሉ። መዋጮ መዋጮ፣ እናንተ ሳታቁ ከደሞዛችሁ በቀጥታ የሚቆረጥ ከሆነ ስህተት ሳይሆን ወንጀል ነው። ትክክል አይደለም። እናንተን ሳያማክሩ መቁረጥ ማንም ሰው አይችልም። ደሞዝኮ የግል ሀብታችሁ ነው። አማክሯችሁ እናዋጣ ካላችሁ ብቻ ነው የሚደረገው። መዋጮ ግን ያስፈልጋል ወይ አያስፈልግም ያላችሁ እንደሆነ ምርጫ እናንተ ነው፣ ግዴታ አይደለም። እኔ በመዋጮ ነው ይሄን ግቢ የሰራሁት፣ ትናንት ሳይንስ ሙዚየም የሰራሁት። በጣም አብዛኛው ነገር እንደዛ ነው። እንኳን እናንተ የውጭ ሰው እያዋጣ ስለሆነ ለምን ያለን ሪሶርስ ውስን ነው። ተሻምተን ካላመጣን በቀር ስራ እንሰራ። ወንጪ፣ ጎርጎራ፣ አላላኬላ፣ ጨበራ ምናም ሚባለው በሙሉክ መዋጮ ነው፣ እሱ ሁሉ ይቀራል ማለት ነው። መዋጮ ግን አምነን ፈቅደን ወደን በአቅማችን ልክ የምናደርገው እንጂ በጅምላ የሚቆረጥ መሆን የለበትም። እንፈትሻለን፣ ይህንን ጉዳይ እንፈትሻለን የፖሊሲ ውይይት ላይ መምራንህ ቢሳተፉ እንፈትሻለን ይህን በሚመለከታችሁ ጉዳይ ላይ ለማወያየት ዝግ ነበር ወይ እስካሁን ያለው ሁኔታ ከነበረስ እንዴት እናሻሽለው ይለው እንፈትሻለን። ግን ማወቅ ያለባችሁ ነገር ህግ አውጪ ህግ ተጓሚ ህግ አስፈጻሚ ባል ተቋማት አሉ። እዚህ ውስጥ አትሻሙ እናንተ ቦታችሁ እሱ አይደለም። ያን አዋጅ እኔ እጄን ሳላውጣ ጸደቀ እንዳትሉ፣ አዋጅ አጽላቂ ባለቤት ስላለ እሱ ያጽድቅ። እኔ ግን ለምን አልወያይበትም? ለምን አልመክርበትም? ሀሳብ አለኝ ስትሉ እንፈትሽ። እንዴት እንዳርገን እንደምንችል ያን ፕላትፎርም እንደምንፈጥር እንፈጠረው። አሁን ቴክኖሎጂ ስላለ ቨርቹዋሊ ማድረግ ይቻላል፣ ችግር አይደለም። ብዙ ሐሳቦቻችሁ ጠቃሚ ስለሚሆን አሰራራችንም ፈትሸን ህጋችንም ፈትሸን የጎደለ ካለ እየሞላን እንሂድ።